ተግባቡን ነው አሁን እየሆነብን ያለ ወደፊት ከሚመጣው አያንስ። አንደበታችን አስራቻው ሰላም ኦርቶዶክሲያን ባለማህተቦች እንደምንቆያችሁ እንደምን አረፈዳችሁ። ሁላችሁም በእያላችሁ በሳተና ቆጣጥር እንደምን እንደምን አረፈዳችሁ። እነሆ ዛሬም በሌላ ቪዲዮ ተመልሼ እየመጥቻለሁ። የዛሬው ቪዲዮአችን የዛሬው መነጋገሪያ አጀንዳችን የሚሆኑ እንግዲህ ኦርቶዶክሲያን ባለማተቦች ባለም ሀተቦች ባርሲ ያለውን ነገር ሁላችንም የምናቆ ነገር ነው። የነኛ የአር ኦርቶዶክሲያን ባለማህተቦች እህላቸውን እያቃጠሉባቸው ይገኛሉ። እንዲሁም ደግሞ መምህሮቻችን ዛሬም ድረስ እየተናገሩ አውደ ምሕረት ላይ የጮሁልን ይገኛሉ። ድምጻቸውን፣ አንደበታቸውን እየሰበሩ ይገኛሉ። ድምጻቸውን እያሰሙ ይገኛሉ። ይህንና ሌሎች ቪዲዮችን አብረን የምንመለከቱ ይሆናል። እስከ ቪዲዮ መጨረሻ አብራችሁ ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። ወደ ቪዲዮ እንግዲህ በአርሲ ኦርቶዶክሲያን ባለማተብ ላይ እየተፈጠረ ያለውን ነገር ሁላችሁም የምታውቁት ነገር ነው። በአርሲ ክርስቲያን በመሆናቸው ማተብ በማሰራቸው ብቻ እየተገደሉና እየተረሸኑ እየተጨፈጨፉ እየታረዱ ይገኛሉ እነማን የአርሲ ባለማተብ ኦርቶዶክሲያን ክርስቲያኖች የኢየሱስ ክርስቶስ ወዳጆች በሙሉ እየተገደሉ ይገኛሉ ሃይማኖት ተኮር የሆነ ጭፍጨፋ ነው እየተደረገባቸው የሚገኙት ሌሎች ብዙዎች ሰዎች እንደሚናገሩት የብሄር ነው ኦሮሞ ስለሆኑ አማራ ስለሆኑ እያሉ ይናገራሉ ነገር ግን አይደለም የብሔር አይደለም የፖለቲካ አይደለም ነገሩ የሃይማኖት ጉዳይ ነው። ማተብ ስላሰሩ ነው። ክርስቲያን ስለሆኑ ነው። የኢየሱስ ክርስቶስ እምነት ተከታይ ስለሆኑ ነው። እንግዲህ እየተገደሉ እየተጨፈጨፉ እየታረዱ እየተረሸኑ የሚገኙ ሕፃን አዋቂ አዛውንት ሳይሉ እየተገደሉ ሰማዕትነትን እየተቀበሉ እንዲሁም ደግሞ ሰማያዊን አክሊል እየተቀዳጁ ይገኛሉ። ይህን አስመልክቶ እንግዲህ በአካባቢ ላይ የሚገኙ ኦርቶዶክሲያን ባለማህተቦች ወደ ሶሻል ሚዲያ የሚያወጡት መረጃ ወደ ሶሻል ሚዲያ ቪዲዮ ቀርጸው የሚያስተላልፏቸው ቪዲዮዎች እንዲሁም ደግሞ ለእኛ በቲክቶክ በሶሻል ሚዲያ ላይ እያስተላለፉ ድምፅ እንደሆናቸው የሚጠይቁትን ባለ ማእተቦች እንግዲህ እያሰሯቸው እያሰቃዩቸው፣ አፍኖ እየሶዳችሁ ይገኛሉ። ይህን ለዚህ ማሳያ የሆኑ ደግሞ እነህ ቴክስቶች ናቸው። በኢንቦክስ በቲክቶክ ኢንቦክስ የሚላኩ ቴክስቶች ናቸው። ለምን አስተላልፋችሁ ላካችሁ? ለምን እንደዚህ ቀረጻችሁ? ለምን ድምፁን እያላችሁ ጠይቃላችሁ? እየተባሉ ነው እንግዲህ እየታፈኑ እየተያዙ ያሉት እንግዲህ ባለ ማህተቦቹ። ከዛም ባሻገር ደግሞ እህላቸውን እያቃጠሉባቸው ይገኛሉ። ተመልከቱት። እህላቸውን ዘርተው ለማጨድ የተቀረበው እየቀረበ ያለውን እህል እያቃጠሉባቸው ይገኛሉ። ይህ ነው እንግዲህ ሃይማኖት ተኮር የሆነው ጥቃት ዘረኝነት፣ ብሔርተኝነት፣ ፖለቲካ ምናምን አይደለም። በሃይማኖታቸው ምክንያት ብቻ ነው እነህ ባለማተቦች እየተጨቆኑ የሚበሉትን ምግብ ጭራሽ እያቃጠሉባቸው የሚገኙ። እንግዲህ ከዚህም ባሻገር ደግሞ የሃይማኖት ተኮር አይደለም ብላችሁ ብዙዎች ሶሻል ሚዲያ ላይ እየሰራችሁና እየተናገራችሁ ትገኛላችሁ። ባለፈው እንደነገርኳችሁ ሁለት አረጋውያን ባና ሚስቶች ተወልደው ባደጉ በቄ ላይ ባረጁበት ቦታ ላይ እንግዲህ በእሳት እንደ በቆሎ ተጠብሰው ነው የተገደሉት፣ የተረሸኑት፣ የታረዱት። እንግዲህ እነኛ ባለማህተቦች እንግዲህ ክርስቲያን ስለሆኑ ብቻ ነበር የተገደሉት። አንድ አረጋዊም ባለማህተብ ስለሆኑ ተገድሏል። ከዛ ሁሉ ጭፍጨፋ ተርፎ የመጣው ሕፃን ልጅ እንደምትመለከቱት እግሩ ከተቆረጠ በኋላ ነው ይህንን ነገር መስቀል ይዞ እንግዲህ ስለ ኢየሱስ ክርስቶስ ፍቅር ብሎ እንደሆነ ነው እንግዲህ እግሩ የተቆረጠው። እንደዚህ አይነት መከር ውስጥ በዚህ እድሜው የገባው ማለት ነው። መስቀሉን ይዞ ሲታይ፣ ፎቶ ሲወጣ እግዚአብሔር ነው የምላችሁ ማንም ሰውነቱን የማይነዝረው ሰው የለም። ስለዚች መስቀል ብሎ ነው ዋጋ የከፈሉ፣ ስለ ሃይማኖቱ፣ ስለ ኢየሱስ ክርስቶስ ፍቅር ብሎ ነው እንግዲህ። እንደዚህ አይነት በዚህ እድሜው እንደዚህ አይነት መስዋዕትነት እየከፈለ የሚገኘው ለማተቡ ነው ለማህተቡ ከፈለ እግዚአብሔር ደግሞ ትልቁን ዋጋ ይሰጠዋል። ሁሌ ሁሌ ነው እኔ እንደዚህ አይነት ቪዲዮዎች እንደዚህ አይነት ነገር በኢንቦክስ ሲደረጉልኝ ተደውሎ ሲነገረኝ ምናምን አያስችሉም፣ እንደዚህ ቀጥታ ወደ ሶሻል ሚዲያ መውጣት አለባቸው። ስለዛ ይህ ህፃን ልጅ እንግዲህ እንዳያችሁት ነው ስለያዘው መስቀል ብሎ ዋጋ ከፍሏል። ስለያዘው መስቀል ብሎ በዚህ እድሜው የማይወጣው ችግር ውስጥ ገብቷል የማይወጣው ችግር ውስጥ ገብቷል። ነገሩን በሙሉ ወደ ዘርና ወደ ፖለቲካ እየወሰዳችሁ ትገኛላችሁ። አንዳንድ ሰዎች ነገሩ አማራ ስለሆኑ ነው፣ ኧረ ኦሮሞ ስለሆኑ የተገደሉት እያላችሁ ትገኛላችሁ። ይህ ነገር ግን ፍጹም ሐሰት ነው። ኦርቶዶክስ ባለማዕተብ ስለሆኑ ብቻና ብቻ ነው። ይህን ቪዲዮ እንደ ተመልክቱልኝ፣ በሰአቱ ላይ እኔንም ገለው ነበር። ስለዛ ይሄ የብሔር ተኝነት ሳይሆን የሃይማኖት ጉዳይ ነው ወንድም እኔ በግልጽ ያጣሁት በሃይማኖቱ ኦርቶዶክስ ክርስቲያን ስለሆነ ወንድሜ ታረደው። ደግፈን ሊረዳን ጥበቃ ሊደረግልን ይችላል። አሁንም እየተወደለተልን ነው። መኖራችን ማን ነው የሚያውቀው? ልንከበብ ልንታጀብ ልንጠበቅ ይገባል። ድምጼን አሁንም እንዲህ ብያሰማለሁ። ስንት ብዙ እዚህ ውስጥ ያሉት እንዳል የተጎዳ ህብረተሰብ ነው ያለው እኔ እነሱ ነኝ፣ እነሱ የእኔ ናቸው። ሁሉንም ወንድም የወንድሞቼም የአባቶቼም የሞቱት የዘመድ የወገኖቼ ነው። እንደሰማችሁት ነው እንግዲህ ነገሩ በሙሉ ሃይማኖት ተኮር እንጂ የዘር የፖለቲካ አጀንዳ አይደለም። ክርስቲያን ስለሆኑ ማተብ ስላንጠለጠሉ ባለማተብ ስለሆኑ ለምን ክርስቲያን ሆናችሁ ለምን ኦርቶዶክስ ሃይማኖት ተከታይ ሆናችሁ እየተባሉ ነው እየተረሸኑ እየተገደሉ የሚገኙት። እንደዚህ አይነት ነገሮች ላይ ሲመጣ ሁሉም የራሱን ነገር ነው ማስቀደም የሚፈልገው። ሁሉም ራሱን መደበቅ መሸሸግ ነው የሚፈልገው፣ ማለት የራሱን ድብቅ አጀንዳ ወደ ሚዲያው ያካፍላል ማለት ነው። አሁን ይህ ነገር እየተፈጠረ ያለው ሃይማኖት ተኮር እና ብቻ ብቻ ሃይማኖት ተኮር ነው። ሃይማኖት ተኮር ብቻ አማራ ስለሆነ አማራም ሆኖ እየተገደለ ያለ አለ፣ በአርሲ ምድር ላይ ኦሮሞም ሆኖ እየተገደለ ያለ አለ፣ በአርሲ ምድር ላይ ይህን እንግዲህ ነው ሰው ዳረ ኦሮሞ ስለሆኑ እንጂ ሃይማኖት ተኮር አይደለም። ራሷቸው ተናግረዋል። የሃይማኖት ተቋማት ጉባኤ ራሳቸው ከራሳቸው አንደበት ተናግረዋል። እዚህ ጋር ማምጣት ባልፈልግም ቪዲዮን፣ ነገር ግን ራሳቸው ከአንደበታቸው ወጣ ሃይማኖት ተኮር አይደለም ሲሉ ተናግረዋል። ሰው በመሆናቸው ብሄረተኛ፣ አማራም ኦሮሞ ስለሆኑ በብሄር ምናምን የሚል ነገር ነው ያለው። ፍጹም ሐሰት ነው። ክርስቲያን ኦርቶዶክስ ባለማህተብ ስለሆኑና ብቻና ብቻ ነው። መምህሮቻችን እኮ በአደባባይ ላይ እየወጡ የአርሲ ኦርቶዶክስያን ባለማህተቦች እየተገደሉ ነው ብሎ ይናገራሉ። አድምጡ። እንደ አርሲ አይነቶቹን ምዕመናን እኛ መከራ መጣብን ብለን አለ የለም ስንል በኛ መካከል ስለ እምነታቸው የሚሞቱ ሰዎችን አሳይን። አየ መከራ የሚያሳቀቅ ነገር አይደለም እያለን እኮ ነው። አንተ ያየሃት እቺ ጥቂቷ ነገ ለሚመጣው የበለጠ ነገር እንድትለማመድ እያደረግኩህ ነው እያለ እኮ ነው እግዚአብሔር። ግን ማናችንም መከራ መታገስ አንችልም አንፈልግም፣ ብምጭምር እግዚአብሔር ይህን ድክመታችንን እያወቀ እኮ ነው በጥቂቱ የሚ እንግዲህ መምህሮቻችን እንደዚህ በአደባባይ ወጥቶ በሚናገሩበት በሰ ለእኛም ብርታት ነው የሚሆኑ፣ ለእኛም አቅምና ወኔ ነው የሚሆኑ ቢያንስ ቢያንስ ከኛ በላይ እነሱ ተደማጭነት ይኖራቸዋል። አውደ ምረት ላይ ቆሞ ነው የሚሰብኩት። አውደ ምረት ላይ ሆኖ ነው የሚናገሩት የአርሲ ኦርቶዶክሲያን ባለማተቦች ተገደሉ ብለው የሚናገሩት አውደ ምረት ላይ ቆሞ በዛ ማለት የሚፈጠርባቸውን ነገር አያውቁም። ለኦርቶዶክሲያን ለባለማተቡ ድምጽ በሚሆኑበት ሳት ላይ ብዙ ነገር ሊፈጠርባቸው ይችላሉ። አውደ ምረት ላይ ቆሞ እንደዚህ አይነት ነገር ሲሰብኩ ብዙ ነገሮች ሊፈጠሩባቸው ይችላሉ። ኦርቶዶክሲያን ባለማተብ በመሆናችሁ ዛርሲ ኦርቶዶክሲያን እየተገደሉ ነው ብለው አውደ ምሕረት ላይ መምህሮቻችን ሲናገሩ አባቶቻችን ከላይ ተቀምጠው ዝም ይላሉ። እኛም ደግሞ ሶሻል ሚዲያ ላይ ወጥተን ለምንድነው አባቶች ዝም ያላችሁ ስንል አንዳንድ ግለሰቦች የራሳቸውን ፖለቲካና አጀንዳ ለማራመድ ሲሉ ብቻ አባቶችን አትንቀፉ፣ አባቶችን አትተቹ፣ አባቶችን አትስደቡ ይላሉ። ይህ ፍጹም ሐሰት የሆነ ነገር ነው። አባቶች አልተሰደቡም። አባቶች አልተነቀፉም። አባቶች አልተተቹም። እየታዘብናቸውም ለነሱ ወንበርና ስልጣን ሲሆን ብቻ ና፣ ውጣ፣ ከፊት ቅደም፣ ቤተክርስቲያንን ጠብቅ፣ ጥቁር ልብስ ልበስና ፊት ለፊት ቁም። በእኛ ሕይወት ሲመጡ ግን ዝም ጭጭ። በእኛ ሕይወት ሲመጣ ምንም ነገር፣ ሲገደሉ እያዩ እኛ ስንናገር ይብሳል ይላሉ። እስቲ ይባስና ኔው። አሁንም እየባሰ ነው። አሁን እየሆነብን ያለው ወደፊት ከሚመጣው አያንስም። ቤተ ክርስቲያን ላይ መሆን እኛ ኦርቶዶክሲያን ባለማተቦች ላይ እየሆነ ያለው ነገር በጣም ትንሽ ነው፣ ወደፊት ከሚመጣው አንጻር ሲታይ። እንደዚሁ እናንተ በእንደዚህ አይነት ዝምታ በቀጠላችሁ ቁጥር ኦርቶዶክሲያን ባለማተብ ዋጋ ይከፍላል። የእናንተ ስልጣንና ቦታ ሲነካ ከፊት ወጥተህ ቅደም ነው ተመታ፣ ተደብደብ ለቤተ ክርስቲያን ነው ዋጋ የምከፍለው ብላችሁ ሰዓት በሰዓት መግለጫ ተውጡ ነበር የዛሬ ሶስት ዓመት። ዛሬ ላይስ ዝም ብላችኋል። ዛሬ ላይስ አንደበታችሁን አስራችኋል። ዛሬ ላይ አይ ባለማተቡ እየተገደሉ እየተጨፈጨፉ እያያችሁ፣ ሀገረ ስብከቱ እራሱ አይቶ እንዳላየ ነው እየሆነ ያለው። አረ፣ እየተገደለል ነው ብሎ አገረ ስብከቱ ድረስ ሲሄዱ ምንድን ብሎ ነው የመለሳቸው? አቡነ ያሬድ እኔ እዛ ጋር እየተገደለው ያሉት ኦርቶዶክስ ያኑ ነው አይሆኑም፣ እኔ በምን አውቃለሁ ኦርቶዶክስ። አንተ ጳጳስ እንደምሆኑ፣ ይቅርታ እርሶ ጳጳስ እንደምሆኑ፣ አንድ የአንድ ሃይማኖት ተቋም እንደ አባት እንደምሆኑ፣ ሙስሊምም ተገደለ፣ ክርስቲያንም ተገደለ፣ ምንም ተገደለ፣ እንደ አባትነቶት ፊት ለፊት ወጥተው ተው ይቅሩ። አቡነ ኤርምያስን ላጇቸውም እንዴ አቡንነ ኤርሚያስ እኮ ፊት ለፊት ወጥተው ነበረ። ሙስሊም ክርስቲያን ሳይሉ ፊትለፊት ቆመው ሲጋፈጡ የነበረው እያለቀሱ ረ ልጆችን ተውልኝ ሲሉ የነበሩት ከልጆቼ በፊት እኔም ብለው ተንበርክከው ሲጠይቁ የነበሩት እኮ አቡንነ ኤርሚያስ ሙስሊም ክርስቲያን ሳይሉ አንድ ቤተ ክርስቲያን ሙሉ ሰው አስገብተው ነበር። እርሶ ግን አሁን ላይ እኔ አይመለከተኝም ኦርቶዶክስ በምን የግድ ኦርቶዶክሲያን ባለማተብ መሆን አለባቸው? እዛ ቦታ ላይ የሚገደሉት ሰዎች የሚገደሉ ሰዎች ኦርቶዶክሲያን ባለማተብ መሆን አለባቸው ወይ? ኦርቶዶክሲያን ባለማተብ ካልተገደለ እርሶ ሄዶ ድምፅ አይሆኑም ማለት ነው። እየተገደለም ዝምታችሁም መርጣችኋል። ሳይገደልም ዝምታችሁም መርጣችኋል። ጥቅምና ስልጣናችሁ ሲነካ ግን ከፊት ትቆማላችሁ። የእናንተን ዘር፣ የእናንተን ፖለቲካ፣ የእናንተን ትንግርት በሙሉ የምታስፈጽሙት በአንድ ኦርቶዶክሳን በተራው ባለማተብ ላይ ነው፣ በተራ ምዕመን ላይ ነው፣ በድሃው ምዕመን ላይ ነው። የነገ ሕይወቱን እናት አባቱን መጦር የሚፈልግ ሕጻን ልጅ በአጭር እያስቀጫችሁት ያላችሁት እናንተ ከላይ የተቀመጣችሁት ጳጳሳት፣ ሊቃና ጳጳሳት ናችሁ። ለምን በዝምታችሁ ምክንያት? እናንተ ወታችሁ ብትናገሩ ይህ ሁሉ ነገር አይፈጠርም። እናንተ ወታችሁ ቦታው ድረስ ሄዳችሁ ልጆቻችን አይዞ በርቱ ብትሉ ይህ ሁሉ ነገር አይፈጠርም። መንግስትም ትኩረት ይሰጠው ነበር። እኛ ስንገደል ስንጨፈጨፍ፣ ማጨብጨብ ብቻ እኛ እንደ ቅጠል ስንረግፍ፣ እኛ በሃይማኖታችን ምክንያት ስንገደል፣ ምንም ነገር አሰሩም። ቁጭ ብላችሁ ከንፈራችሁ መምጠጥ፣ ጭንቅላታችሁ መነቅነቅ። የእናንተ ስልጣንና ወንበር ሲሆንስ ውጣና ተጋደል፣ ውጣና ቤተክርስቲያን እንጠብቅ። ቤተክርስቲያን እንዲህ እየሆነች ነው። ከኖሮች ሁሉ ነውር፣ ከኖሮች ሁሉ በላይ የሆነ ነገር ይህን አስመልክቶ አንድ አባት የተናገሩት ነገር አለ። መናኛን አባት የገዳማያን አባት ስሙልኝ። ጳጳሱም አደራህን፣ አትልቀቅ አደራ አደረራ ብሎሃል። አዎ በጎቼን ጠብቅ ብሎሃል። በጎቹ ቀበሮ በላቸው፣ ተኩላ በላቸው፣ ወጥተው ቀሩ። ጳጳስ ምጥዮን በስልጣን እንዳትወቀስ ዳስ ስልጣን እንዳትወቀንቱ አስተምር፣ ንገር። እንደ አባቶች ሰማይ ተቀበል፣ አረማውያንን አጥምቅ፣ አስተምር፣ አስተምር። አደራውን አደረራውን በቃችኋል። አራፎ አይረባቸውም። አረ ሰው ነው የሚበልጠው። አደራ ጠብቁ፣ እንዳትወቀሱ አባቶች ሆይ። እናንተ እኮ በእኛ ላይ ነው እንጂ የተሾማችሁት በእግዚአብሔር ላይ አይደለም እኮ የተሾማችሁት። የተሾማችሁበትን ሕዝብ ማገልገል ግዴታችሁ ነው። ምዕመንን ልጅን መጠበቅ ግዴታ ነው። ተኩላ ሲበላው እያየህ ዝም የምትል ከሆነ ነገም ማንተ ጋር መምጣቱ አይቀርም፣ አይቀርም። ለእኛን እስክንገደልና እስክንጨፈጨፍ ድረስ ቆማችሁ የምታዩት ምክንያት የራሳችሁ ይኖራችኋል። የፖለቲካ የዘር ምናምን ሊኖራችሁ ይችላል አቡነሳውሮስ እኮ የዛሬ 3 ዓመት ያደረገው ነገር ለኦሮሞ ህዝብ በቋንቋ መማር አለበት፣ በቋንቋ እንግኝ መደረግ አለበት ብሎ ነበር። ያን ሁሉ ኦርቶዶክስ ባለማ ጨፍጨፉ ዛሬ የኦሮሚያ ህዝብ ነው እየተገደለ እየተጨፈጨፈ ያለው። ለምን ዞር ብሏል? አያ ወንበር ላይ ሲወጣ እሱ ዝም ብሏል። ወንበር ላይ ሲቀመጥ ከታች ያለው ሰው ምንም ነገር እየመሰሉ አይደለም። እናንተ አው ላይ ቆማችሁ እኛ የሚለየን ሞት ብቻ ነው እኛን ግን እየለየን ያለው ከኢየሱስ ክርስቶስ ሞት እየገደለን ያለው በእናንተ ዘርና ፖለቲካ ብቻ ነው። ሞት ብቻ ነው የሚለየን ብላ አውደ ምሕረት ላይ ቆመ ስትናገር እኛ ደግሞ በእናንተ ዝምታ ምክንያት ይኸው አሁን ላይ ዋጋ እየከፈልን ነው፣ እየሞትን ነው፣ እየተገደልን ነው፣ እየተረሸንን ነው በማ ምክንያት በእናንተ ዝምታ ምክንያት። እናንተ ግን እንደዚህ አይነት ነገር ትሞጋገሱልኛላችሁ። ኦርቶዶክሳን ባለማተቦቹ እንደ ቅጠል መሬት ላይ እየረገፉ እናንተ አውደ ምህረት ላይ ቆማችሁ፣ እናንተ መድረክ ላይ ቆማችሁ አሁንም ትሞጋገሳላችሁ። አድምጧችሁ እስቲ ሶ አቡነ ድዮስቆሮስ እና እኔ ሞት ነው የሚለየን እንጂ አድምጡ። እኛን እየለየን ያለውም የእናንተ ዝምታ ነው። እኛ ከታች ሆነን እያለቀን እናንተ ከላይ ሆናችሁ አውደ መራ ላይ መድረክ ላይ ቆማችሁ ትሞጋገሳላችሁ። እኔ ሳደግ መሆን እኔ ወደፊት መሆን የምፈልገው እንደ ብፁዕ አቡነ ሳዊሮስ ነው። እኛም እኮ ኦርቶዶክሲያን ባለማህተቦች ወደፊት መሆን የምንፈልገው ነገር አለን። ያ ነገር ደግሞ እንዳ- እንዳናከናውነው የቀጠፈን ያለው ሞት በእናንተ ዝምታ ምክንያት ነው። አንተ ወደፊት መሆን የምትፈልገው አቡነ ሳዊሮስ ነው እናንተን የሚለያችሁ ሞት ብቻ ሊሆን ይችላል እኛን ደሞ እየለየን ያለው የእናንተ ዝምታ ነው እኛን ደሞ ከምንወዳቸው ቤተሰቦች ከምንናፍቀው ነገር ሁሉ እየለየን ያለው የእናንተ ዝምታ ነው እስከመቼ ዛሬ የሚያርሰሩት ኦርቶዶክሲያኖች እንዲገደሉ አዋጅ እየታወጀባቸው ነው ኦርቶዶክሳውያን እንደ ካሮት በሚከተፉበት እንደ እንጨት እግራቸው እጃቸው በሚፈለጥበት በሚጠረብበት እንደ አሻሮ እቤት ውስጥ ከተው በነደዱበት በተቃጠሉበት በዚህ ዘመን ለኦርቶዶክሳውያን በተለይም ለአርሲ ኦርቶዶክሳውያን ዛሬም ድረስ የሞት አዋጅ በታወጀባቸው እየሞቱ ባሉ ኦርቶዶክሳውያን ቪዲዮ ሳትሰሩ ድምፅ ሰዓት ሆኑ አጀንዳው አጀንዳ ሳይመስል እንዲህ ባለማተቦች ድምፅ ሲሆኑ፣ እናንተ ግን ዝም ተላላችሁ። ለእናንተ ስልጣንና ቦታ ሲባል ብዙ ባለማተብ እንደግጠለ ረግፏል። እኛ ደግሞ የሞትን እያያችሁ በሃይማኖታችን ምክንያት ያኔ ለእናንተ ጥቅምና ስልጣን ቦታ ሲታገር የነበረው ወጣት ዛሬም ደግሞ ወንድሙ ሲገደል እያያችሁ ዝም ትላላችሁ። ያን ሁሉ የባለማህተቡን ሁለት አረስታችሁ ያን ሁሉ የክርስቲያኖቹን ሁለት አረስታችሁ ዛሬም ዝምታችሁን መርጣችኋል። ትንግርታችሁ ዝምታችሁ። አይዟችሁ በርቱ አትበሉን፣ አንፈልግም። እኛን አይደለም አይዟችሁ በርቱ ማለት ያለባችሁ አርሲ ለሄዳችሁ የተጎዱትን ኦርቶዶክሲያን ባለማህተቦች ነው። አይዟችሁ በርታችሁ ብላችሁ ማገዝ ያለባችሁ። ሲቀጥል እኛን እናንተ እኛ እንደ በግ መሆን ካቃታችሁ መልቀቅ ነው። ቦታውን ቦታውን ለቃችሁ መሄድ ነው። በምዕመኑ ገንዘብ መሰለኝ ልባችሁ አበጠው። በምዕመኑ ገንዘብ መሰለኝ፣ በምዕመኑ አስራት በኩራት መሰለኝ ቤታችሁን ጥይት የማይበሰው መኪና ተሸክማችሁ የምትዞሩት። እኛን ግን ዛሬም ድረስ ጥቁርና ማቅ ታስለብሱን አላችሁ። እናንተ የተደላደለ ህይወታችሁን ትመራላችሁ። ባለማተቡ ግን በአራቱ መቅጣጫ እንደ ቅጠል ይረግፋል። ነገ ላይ የመኖር የሚፈልገውን ህይወት ራሱ እንዲኖር እየፈቀዳችሁለት አለ። እስከ መቼ በእንደዚህ አይነት ሁኔታ ከእናንተ ጋር እንደምንቀጥል አናውቅም። እስቲ እንደ አቡነ ጴጥሮስ ሁኑ። እስቲ እንደ አቡነ አብርሃም፣ እንደ አቡነ ይስሐቅ፣ እንደ አቡነ ናትናኤል ሁኑ። እስከ መቼ እናንተ በእንደዚያ አይነት መልኩ የምትንቀሳቀሱት? እስከ መቼ የባለማተቡ ማተብ አደባባይ ላይ ሲበጠስ እያያችሁ እስከ መቼ? ይኸው ተስቴን ቪዲዮ በመቤቴ እንዲህ በአደባባይ ሃይማኖታቸውን እያስከዷቸው ማተባቸውን በአደባባይ እያስበጠሷቸው ይገኛሉ። አያችሁ አይደል ዛሬ ላይ እናንተ እንዳንበስ እንደ እረኛ ከፊት ወጣችሁ ልጆቻችሁን ብትጠብቁ ኖሮ እንደ እረኛ ወጣችሁ እንደ አባት ወጣችሁ ልጆቻችሁን ብትሰብቁ ኖሮ ጥቅምና ዘራችሁን ብሔራችሁን ነዋያችሁን ባታስቀድሙ ኖሮ ይህ ባለማተብ ሃይማኖቱን ማተው ሊበጥስ አይገባውም ነበር። እናንተ ባስተማራችሁ ልክ ነው አሁን ለይሂማ የኦርቶዶክሳን ባለማተብ ማተቡን ሊበጥስ የተገደደው። እናንተ እያስተማራችሁት ያላችሁት ምንድን ነው? ዝምታን ነው። እናንተ እያስተማራችሁን ያላችሁት ምንድን ነው? ጥቅም ጥቅም ነው እያስተማራችሁን ያላችሁት። ይህ ባለማተብ ግን በሃይማኖቱ ላይ ትልቅ የሆነ ትምህርት ስለሌለው፣ ራሱን ሃይማኖቱን ስለማያውቅ ማተቡን ሊበጥስ ተገደደ። በማ በምትመለከተዎቹ አካላቶች እናንተ አሁንም አውደ ምሕረት ላይ ቆማችሁ፣ እኔ ወደፊት ሳዊሮስን ነው የምፈልገው፣ እኛን ሞት ነው የሚለየን ብለ ትሞጋገስልኛል። እዛ የአርሲ ባለማእተብ እንደ ቅጠል እየረገፈ፣ አንተ ዛሬ ማውደምር ላይ ቆመ ትሞጋገሳለህ። እዛ የአርሲ ባለማእተብ እህላቸውን እያቃጠሉባቸው፣ እናንተ ዝም ጭጭ ብላችሁ በጥቁር ቤት ትሄዳላችሁ። እዛ ያ ህፃን ባለማእተብ መስቀሉን ጨብጦ ለያዘው መስቀል ዋጋ ሲከፍል፣ እናንተ እየሳቃችሁና እየተደላደላችሁ፣ የሰንበት ትምህርት ቤት እንዲ ነው የሰንበት ሰንበት ትምህርት ቤት የሚኖሩ እኮ ባለማተብ ሲኖር ሰንበት ትምህርት ቤቱ እራሱ የሚኖረው ክርስቲያን ባለማተብ ወጣቶቹ ክርስቲያን የሆኑ በአጠቃላይ ሲኖሩና ብቻ ነው። ያ ባለማተብ እየረገፈ በመጣ ቁጥር ሰንበት ተማሪው ያጣ ይደርሷል። የመሙት ጣ ይደርሷል። ለምን ባለማተብ ነው፣ ክርስቲያን ነው። እናንተ እንደ እረኛ ሆታችሁ ከፊት ቅደሙና፣ ልጆቼን አትንኩ በሉ። እንዳባት ከፊቱና ከልጆቼ በፊት እኔን በሉ። እንደረኛ ከፊቱና ከበጎቼ በፊት እኔን በሉ። የእናንተ ዝምታ በዚሁ በቀጠለ ቁጥር ማነው ተጠያቂ የሚሆኑ? ማነው አላቂ የሚሆኑ? እኛ ክርስቲያን ባለማተቦች። በሌላ ቪዲዮ እስከምንገናኝ ድረስ ቸርቆዩልኝ። ወዳችኋለሁ።